እሺ በለኝ። ይሄንን ቦርሳ ለቀቀው። ቆይ አንድ ነገር ላስቸግርህ። እሱን ብቻ ተቸገርልኝ። ስለምን ይሄን? አሁን ላይ ነገሮች በጣም እየከበዱ ነው የሚመጣው። እንደዚህ አይነት ሰው በህይወትህ ድጋሚ ላይ መጣ ይችላል እንዴ? በቃ ነገር እኔን ሰላም፣ ሰላም እንዴት ናችሁ? ውድና እየተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላማችሁ አብዝቶ ይብዛልኝ። ያው ከስንት ጊዜ በኋላ ዛሬ ላይ በድጋሚ በቪዲዮ መጣሁላችሁና እንዴት ናችሁ ሁሉ ሰላም? ያው ትንሽ ጠፋልኩ ይመሰለኝ ከቪዲዮም እና ብዙዎቻችሁ ምን ሆነ ነው እያላችሁ ነበር እና ያው ታውቁታላችሁ አዲስ አበባ ከገባን ትንሽ ቀናትን አስቆጠርን፣ አንድ ወር ምናምን ሆነንና ትንሽ ችግሮች አፕን አረጉ። እዚህ ላይ ስንመጣ ያሉን ነገሮች እንደጠበቅናቸው አልሆኑልንም እና ትንሽ ከበዳሉን፣ ለመስራትም አልቻልንም ቪዲዮ እና ምንድነው፣ ዴቭም ጋር ትንሽ ተጋጭተናል። ባለው በነገሮች አለመግባባትነት ተጋጭተናል ማለት እንዳሰብነው አልሆነልንም። እዚህ ጋር ስንመጣ ና እዛ አስበን የመጣ ነው ነገር ከባድ ነው። የአዲስ አበባ ሰው ታውቁታላችሁ፣ እንደኛ አይደለም እንደወሎ ሰው አይደለም። እና እዛ መሀል ደግሞ ጓደኛ ና ወንድማማች ግጭት ተፈጠረ ማለት ነው። እኔና እሱ ጋር ባለው ነገር አለመግባባት ተፈጠረ ማለት። ከዛ ስንመጣ አስበን ነበር የተሻለ ነገር ላይ እንደርሳለን ብለን ና ግን ውይ ከባድ ነው፣ አዲስ አበባ ላይ መኖር ካየውን ነገር እግዚአብሔር ኑሮ ለራሱ ከበድ ይላል። እዚህ ና እንዳሰብ ነው አልሆነልንም ና ትንሽ ተደባበር እነሱም ጋር ማለት እኔ ና እሱ ጋር ብዙ ጓደኝነት ነበረ። ለካ እንደዚህ ነገሮች እንደሚያስብሉ አየውኝ። ወዳጅን ጥላት ነው እንደምለይበት ና ዴቭ ማልን ለእኔ መልካም ሰው ነው። አሁንም ለመናገር ለእኔ ጥሩ ነገር ነው የሚያስበው ግን ደግሞ እኔ እዚህ ስመጣ ማንም የለኝ፣ እሱን ተማምኜ እሱን ወንድም አድርጌ እሱን ቤተሰብ አድርጌ ነው የመጣሁት። ና እዚህ ስንመጣ ይሁን ነገር አፕን አረገ። ና ምን ነገሮችን ማስተካከል አልቻለን በቃ እና በጣም ከበደኝ። እዚህ ያለውን ነገር ታውቁታላችሁና፣ ከአገር ቤቱ የወጣ ሰው ያውቀዋል። ሌላ ሀገር ላይ ስትኖሩ፣ እኔ ደግሞ የለመድኩት ኑሮ እንደዚህ አይደለም። ቤተሰብ ጋር ያደገ ሰው ነኝ። ና ቤተሰባ ላይ ህይወታችን ተበላሸ። በቃ እንዳሰብነው አይደለም። እሱም ጋር ተጣላን። እንደገና ደግሞ ብዙ ያሰብነው ነገር ከሸፈ ምናምን ነገር ና ዝም ብዬ ወጥቼ ሻንጣ እንኳን አልያዝኩም። ስቲልችን ብቻ ነው የያዝኩት፣ ከቤት ስወጣ፣ ከእሱ ቤት ስወጣ ሻንጣውን እሱ ጋር አስቀምጬ ይህን ምን ማድረግ እንዳለብኝ አላቅም። ነገሮች ቢስተካከሉልኝ ደስ ይለኝ ነበረ። በዚሁ አጋጣሚ እንዲህ ደውዬለታለው። እየመጣ ነው ያለውን ነገር ነግሬው እሱ መልክ እንደ መልእክትም እንዲነግርልኝ ነው። ሲቀጥል ደግሞ እኔ ወደ ደሴ የሚሄድንም ነግሬው ልሰናበቱ ስለፈለግኩ ነው ቤተሰብ እና እንዲህ እየመጣ ነው እስኪ

ምንድን ነው? እኔ አልገባኝ። እንግዲህ እንዴ ልብስና ጫማ ነው? አዎ ልሄድ ነው። ወሎ አራታው ምን መለስ ነው? ወደ ሀገር ይምር እንዲው። ለምን ለምን አ ምን ሆነህ ነው? እንዴ ስማ፣ ቆይ ተረጋጋ። እኔ ራሱ ካሜራ ፊት ከቆንኩ ስንት ጊዜ ቆየኝ፣ በጣም አውቃለሁኝ። እና አንተ ስትጠረኝ ጊዜ ያው ከካሜራ ጀርባ ሁሉ ጊዜ ነው የምንገናኘው እንደ እውነታው ማለት። ግን ዛሬ ደግሞ ቪዲዮ ላይ ፈልጋለሁ ሲለኝ ያው ጥሌ ሆኖብኝ ማለት፣ ብዙ ነገር አሳልፈናል። ደሴ ስንመጣ ጊዜ ምርጥ ልጆች ናቸው እዛ ያሉት። ብዙዎቹ ተንከባክበውናል። ያው እኔም ደግሞ በጣም አይ ቪዲዮ ላይ ከቪዲዮ ውጭ ብዙ እየተገናኘ ነበር። እኔ ቪዲዮ እየሰራሁኝ ስላልሆነ ሰሞኑን። እና ግን ምንድን ነው ምንድን ነው የሆንከው? ለምንድን ነው እንደዚህ የወሰንከው? ማለት አዲስ አበባ ላይ እንደ ደሴ አይደለም፣ ነገሮች ቀላል አይደሉም። ግን እዚህ ሆነ ብትታገል ታግለህ ደግሞ እንደምታሸንፍ እኔ አምናለሁ። ማለት በጣም ለስራው ያላችሁ ነገር ስትሰሩ በጣም ደስ ይላልና ታታሪ ናችሁ ምናምን ነገር እና ከማንም ከማንም ከሁላችንም እንደውም የተሻለ ደረጃ ላይ ትሆናላችሁ። ይህ እየጠበኩ ነበረና ባጭር እንዴት እንደዚህ ሆንክ? እና እንደዚህም መሆን የለበትም ጀ አንተንም ለማመስገን እዚህ ጋር ምንድነው መናገርም የምፈልገው ነገር አለ። ለአንተ ትናንት እንደዛ ሆኚ ያደርኩትም ላይ ያልከኝ ነበር። አንተንና ምንድነው የወንከው ማለት ዲቭ ጋር ተጣልተናልና አንዴ፣ በቃ እኔና ዲቭ ያለንን ነገር ታውቃለ ያውስ ብዙ ነገሮች አሳልፈናል። እንደዚህ እንደማወራህ አይደለም። አዎ ከትንሽ እስከ ትልቅ አለኝ ምለው እንደ አባትም እንደ ወንድምም እንደ ቤተሰብ አለኝ ይለው ነበረ። ወንድም ነው በቃ። ስለ ወንድምነት እኮ ታውቀዋለህ። አብረ ስለ ስለ ተወለደ ስጋ ስለሆነ ብቻ ሳይሆን እና መወለድ ቋንቋነትን ያሳየኝ ሰው እሱ ነበረ። ዲቫ ነው በቃ። ስለ ምን ልናይ እንደነበርኩ ዩቲ አቋሉኝና አሁን ላይ እንደዚህ ሆነን ምናምን አዲስ አበባ ስንመጣ እዚህ ነው በቃ ሁሉም ነገር ያለቀለት። ጓደኝነታችን ግን ይቅርታ አድርግልኝና ያው እኔ እንደውነተው ያስቀናል። ጓደኝነታቸው ምናምን በጣም ነው የሚተሳሰቡት። እሱ ከእኔ እሱ አንተ ደግሞ ከኔ እሱ እያሉ ነው አብሮ ሲሰሩ የሚያዩቸው ምናምን በጣም በብዙ ነገር ነው የሚተጋገዙት ምናምን እና የሆነ ነገር ኖሮ አይደለም፣ በሌለ ነገር ላይ መተጋገዝ በእውነተኛ ስሜት እውነተኛ ጓደኝነት ያለው የዛኔ ነው። ግን እኔ አንድ ነገር ልንገርህ ምን መሰለክ አሁን ማለት ጫካ ውስጥ ያለ አንበሳ አለ እና እዛ አንበሳ ጋር አንተ ደፍረህ ካትሄድ አይደል? ደፍረህ ትሄዳለህ። አሁን ጫካ ውስጥ አንበሳ አለ። አንተ እዛ አንበሳ ጋር ደፍረህ ትሄዳለህ። ግን ደግሞ እዚህ አራት ኪሎ የታጠረ ውስጥ የታሸገበት አንበሳ አለ። የአራት ዓመት ህጻን ልጅ፣ የሶስት ዓመት ህጻን ልጅ ሊሆን ይችላል። ሄዶ ይነካዋል ምናምን አጥሩን ምናምን ይቀርበዋል ምናምን ነገር እና ያለ ቦታ ከተገኘህ አንተ ልክ እንደዛ አንበሳ ነው የምትሆነው። እና በጣም መስራት ትችላላችሁ የተሻለ ነገር አላችሁ፣ የተሻለ አቅም አላችሁና ደሴ ስትሆኑ ቦታችሁ ላይሆን ይችላል። እዚህ አዲስ አበባ ስትሆኑ ብዙ እድሎች፣ ብዙ አጋጣሚዎች ይፈጠራል በህይወታችሁ ማለት ነው። እና ያን ነገር ነው አበላሽተክ ተክ ወደዛ የምትመለሰው። እና እኔ እዚህ ልትኖር መስሎ በጣም ደስ ብሎኝ ነበረ ከመጀመሪያም። እስካሁን ድረስ ብዙ እቅዶች ምናምን ትነግረኝ ነበረ ስንገናኝ ምናምን ከዴ በንግ ያሉትን እቅዶችን ማለት ነው እና እኔ የምመክርህ እዚህ ያለውን ነገር ታግለህ እንድትቀር ነው። እንዲህ ያው እኛ አስመን የመጣነው ነገር ነበረና እዚህ ላይ ያንን ሁላ ነገር አልሆነም፣ በቃ ስለ ታውቀዋለህ፣ አዲስ አበባ ኑሮ ከባድ ነው ተጎናችን። እንደውም እናንተ አይዞህ በርተው ኑሮ ቀላል አይደለም። ባይዙ የትም ሀገር ብትሄድ ኑሮ ቀላል ሆኖ አያውቅም። ዝም ብለህ እያመሰገንክ መኖር ነው እንጂ። ልክ ነህ ግን ደግሞ እኔ ቤተሰብ ጋር ያደኩ ልጅ ነኝ እና ሁሉም ነገር እንደጠበቅኩት አልነበረም። እኔ ሰው ሲኖር እንደዚህ ብቻውን ምናምን እንትን አድርጌ ነበር ህይወት በቃ እኛም እንችላለን ብዬ ነበር ያሰብኩትና በዚህ አይነት ኪዝ ዴቭ ጋር መቼም መቼም ቢሆን እንጣላለን ብዬ አስቤ አላቅም። ያ ዴቭ ማለት እኔ እኔ እንጃ መናገሩ ላይ ያቅተኛል ስለሱና ግን ደግሞ

እና አይ አሁን ልክ በመኖር ምናምን ነገር አይከብድም። በብዙ ነበር ሁሉም ነገሮች መተጋገዝ ባለብን ነገሮች እንተጋገዛለን። አብረን መኖር ካለብንም አብረን እንኖራለን እና ግን መሄድ የሚለውን ነገር ብትቶ ይሻላል። በቃ አረ እንዲህ አላረኩኝ ይችላል በቃ ዲቭ ካለላኒ እንደሌለውን ቆጥሮ ይገባኛል እኮ ግን እሱ ነገር በጊዜ ሂደት የሚስተካከል፣ አሁን ምን እንደሆነ አልገባኝም። እኔ ነገ አገኘዋለሁኝ አወራዋለሁኝ። ምንም የሚስተካከል ነገር አይደለም እሱ ማለት እኔ እንጃ። እግዚአብሔር እኔ ያሰቡን ላያሳካለት፣ ሌላ ምንም አይደለም። ለእሱ መልካም ነገር ነው የሚመኝለት፣ ግን ደግሞ በቃ እዛ እጂ ነገሮችን ማስተካከል ይሻላል እንጂ እሱ ጋር ያለን ነገር ከዚህ በኋላ አብቅቶለታል ብዬ ነው ማለት ነው። አሁን ይህንን ውሳኔ ምናምን ነገር በጣም ስሜታዊ በሆንክ ሰዓት ውሳኔ መወሰን የለብህም። መረጋጋት አለብህ። መረጋጋትም ምንም አልችልም። ተረጋግተህ ወስንና እሺ በለኝ፣ እሺ በለኝ እኔን

ይህ የወሰንኩበት ነገር ነው። እንዲ ለምንድን ነው አንተ እንኳንም አትረዳኝ? እኔ ማንም የለኝም እዚህ፣ እናንተ አላችሁኝም እለው እናንተን ነው። አንተን ትቼም ይሄድም አልችልም፣ እፈልገዋለሁኝ፣ ግን ደግሞ የሚያስገድደኝ ነገር አለ፣ የራሴ ነገር እንዲህ ታረዳኝ። በእናትህ አንድ ነገር ላስቸግርህ፣ እሱን ብቻ ተቸገርልኝ። ስለምኔ እንደ እኔ እዚህ ላይ ህይወቱን ሊመራ ይገባዋል፣ እዚህ መሆን ይገባዋል። እና ደግሞ እሱን እንድትንከባከብልኝ ነው የምፈልገው፣ እሱ ደስተኛ እንዲሆን ጓደኝነት እኮ ነው መቆም የለበትም። ምል ይህን ጓደኝነት በእንደዚህ አይነት አስቸጋሪ ሁኔታ ውስጥ ሆነህ ስለ እሱ የምታስብለት ጓደኝነት የትም አይገኝም። አሁን ላይ ነገሮች ቀላል አይደሉም። እሺ በለኝ። ይኸውልህ አሁን ላይ ነገሮች በጣም እየከበዱ ነው። ይመጣው እንደዚህ አይነት ሰው በህይወትህ ድጋሚ ላይመጣ ይችላል። ትጸጸትበታለህ። ስማኝ ለሱ ማደርግ ያለው ግን ለአንተ ማድረግ አይከብደኝም። በቃ ይኸውልህ ለኔ እና አንተ ተረጋጋት። በሰናበት በቃ እና ዲግ ማንም የለውም እዚህ አከብራለሁ በጣም ነው የምወድህ። እኔ ምሬ ነው ምን እንዲህ ማንም ማንም መጥቼ ነው እዚህ ማንም እንዲህ ነብሉ የተቀበለኝ የተንከባከበኝ ሰው እንደሌለ አውቃለሁ። ስለማከብርህም ስለምወድህም ነው እንጂ ላጥ ብዬ ነው የሚሄድ ይችል ነበረ። የጥላቻ ንግግርም እየተናገርከኝ እየተሳደብ ምናምን በቃ እየተቻኝ እንደዛ ነው የሚመስለኝ። ምክንያቱም ተረዳይ በእናትህ፣ እንዲህ ተረዳይ በእናትህ እኛ እዛ በመጣን ሰዓት ምናምን ብዙ ነገር ያሳለፍናቸውን ነገሮች አይተካል። ለዛ ነገር ምላሹ ይሄ መሆን የለበትም ብዬ ነው ማስበው። ጥሌ ሰማኝ በቃ ማለት እኔ አሁን ሰሞኑን ቪዲዮ መስራት ስላልቻለ ምናምን ነገር እየሰራውኝ እየሰራኝ ስላልነበረ ምናምን ነገሮች ማታ ማታ ብዙ ጊዜ ስንገናኝ ስናወራቸው ነበረ። ነገር ግን ማለት ነው ስመኝ እኔ አሁን ይደብረኛል። እኔም ማስደበር ማትፈልግ ከሆነ ይህን ነገር አታደርገው። እንዲህ በቃ እኔ ምንም ሊከብድ ይችላል። ሁሉም ነገር ሊከብድ ይችላል። እንዲህ ግን ደግሞ በቃ እኔ አንተንም መለየት አልፈልግም፣ እሱንም መለየት እስቲ አልፈልግም። ግን ደግሞ በቃ ነገሮች አስገደዱ። እኔ እና እሱ እዚህ ኑሮ ላይ በዚህ ኑሮ እዚህ ልንቀጥል አንችልም። በቃ እኔ እና እሱ የምንቀጥልበት ምንም አይነት ነገር የለም። ይመቸው፣ ህይወቱ ይመርለት። እስቲ ቆይ ምንም አልጎደለብኝ፣ አይደለም ቆይ ዴቭ። ምንድነው አንድ ነገር ሲተናገር ሰው በውስጡ እኮ በጣም ብዙ ነገር ችሎ ነው የሚኖር። እንደዛ ነው የሚኖረው። እንደዛ ሆድህን ሰፊ ያደርገ፣ እንደዛ የሆነ ገራገር ሰው ምናምን እንዳትጠብቅ። በቃ ይሄ እሱን ሳይሆን መጠበቅ ያለብህ በጣም ብዙ ነገሮች ያሉት እኔን። ይኸውልህ፣ እኔ አስረዳለሁ፣ አንተ ብቻ ለእኔም ቦታስ። እንግዲህ ይኸውልህ፣ እንዲተው ያከብራሉኝ በጣም። ነገ ወስኛለሁኝ እኔ እዚህ የምትቀርበትን ትክክለኛ ምክንያት እነግርሀለሁኝ። የምሬን ነው ነገ እናትህን የተሻለ ደረጃ ማድረስ ትፈልጋለህ። እንደዚህ እየለፋ ያለው ለእናት የተሻለ ሕይወት፣ ለራሴ ወደፊት የተሻለ ነገር ለመፍጠር ነው አይደለም? እኔ ይገባኛል። እኔ ማልረዳው ነገር የለም። ይኸውልህ በጣም ነገሮች ከብዷል አሁን ለእኔ ይረዳለሁ። ነገር ግን እሺ በለኝ እና ና እንዲ እኔም እያመመኝ ነው። ልክ አይደለም። በቃ በነገሮች በቃ እየታመምኩ ነው። እንዲ በሽታ ላይ እየወደኩ ነው የምሪኝ ነው። ወላ እንዲ ማበት ስታስለው ለምሳሌ ብርድ መጥቷል ምናምን ከዛ በላይ ይወደኩ። ይኸውልህ ልንገርህ፣ ቀይ ድንቅላት ይታመማል፣ ልብህ ይታመማል፣ ውስጥህ ውስጥህ የለም ለሰው መናገር ማትችለው ብዙ ህመም ልትታመም ትችላለህ። ነገር ግን ያን ነገር ነው ሰርቫይቭ አድርገህ ማለፍ ያለብህ። የሞት ሽረት ትግል ከዛ ነገር ጋር ነው ምታደርገው። እዚህ ስትሆን እንደዛ ነው የሚኖሩ ስለዚህ አሁን ዲቭን ቢያንስ ላገኘው፣ ከዛ እናውራ የሚፈጠረውን። ኤይ አንተን ደግሞ እኔ ከካሜራ ጀርባ ላውራህ። እስኪ ልንገርህ የምሬን ነው። እንደዚህ እንደዚህ ነው እንደዚህ ነው ብዬ ልንገርህ። ውሳኔ ትኬት ቆርጫለሁ አሉኝ። እንዲህ ያው ላሳይ ይችላሉ። በቃ ጨራርሻለሁ እና እኔ እሺ ማናለኝ እንዴ? እኔ እዚህ ቦታ ላይ እኮ እሱን ነው አብኘ ከኔ የመጣሁት እኮ ማን ነው እኮ ይለኝ እኮ። ግን ደሞ መሆን ያለው እስኪ በጣም ይው ለአንተ እንደዚህ የከበደህ ነገር እኔ ሳስረዳህ ምናልባት ተራ ነገር ሊሆን ይችላል። በጣም ቀላል ነገር፣ ከእንደዛ የበለጡ ብዙ ነገሮችን ምናምን ነገር እዚህ እያለፍክ ልትኖር እንደምትችል ላስረዳህ እችላለሁ። ይሄንን እሺ በለኝ። ህመም ያው ለታማሚው ነው የሚገባው። እንዲ ምንም አልገባም። ህመም ምንጊዜም ነው የምልህ ላንተ ላይ ገባ ይችላል። ለታማሚው ነው የሚገባው እና እንዲ እዚህ ጋር ደግሞ እኔ አንተን የምነግርህ ነገር ቢያንስ ሳልሰናበትም አልሄድም። እና ደግሞ ዴቭን አደራ ልልህም ነው አንድ ጠራው እና የምትወደኝ ለእኔ እውነት የምታስብልኝ የምትወደኝ ጓደኛ ነገ የተሻለ ቦታ ትደርሳለ የምትል ጓደኛ ከሆንክ እኔ ሊሄድ በቃ ከቻልኩ ነገሮችን አመቻችቼ ለመመለስ ሞክራለሁኝ። ካልሆነ ደግሞ ባለሁበት ኬዝ፣ ባለሁበት ነገር ዴቭ ጋር ተጣልቼ እኔ እዚህ ጋር መቆየት አልችልም። ነገር እዚህ ላይ ስፋ አይደለም፣ አይደለም እኔ እየገባኝ አይደለም። አይሁን እያደረግህ ያለው ነገር እየገባኝ አለ ወይ፣ ደሞ እኔ ማወቅ ያለብኝ ወይ ደሞ እኛ ማወቅ የሌለብን ደስ የተፈጠረ ችግር አለ፣ በጣም አንገብጋቢ አንተን የሚፈልግህ የተፈጠረ ነገር አለ። ምንድን ነው እንዴ? አንድ ነው ሁለት፣ ከሰማኝ አንተን እንድትከተለኝም ምንም አልፈልግም። እንዴ ደርሳውን ስጠኝ፣ ይሁን ለኮይ ሰማኝ